ምሩ ራሷን ስታ ወድቃለች። ተሎ ብለው ወደ ሆስፒታል ወስደዋታል። ደዋታል ለናሆሚ። ይህብን መደወል ራሱ ጊዜ እንትን አላሉም። ና ተጠድፈው ወስደዋታል። እንግዲህ ሰላም እንደምትሆን ተስፋ እናደርጋለን። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የሰላም ሀበሻ ቻናል ቤተሰቦቼ በያላችሁበት ሰላማችሁ የብዛ። ለቤት ያዲስ የሆናችሁ የደውሉ ምልክቱን በመጫን ቤተሰብ የሆኑ እንዲሁም ነባር ቤተሰቦቼ ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። እንግዲህ ጽናት ተወዳጁ የሆነው ተከታታይ ድራማ በክፍል አምሳ ስድስት በባለፈው ፓርት ላይ ማለት ነው። እንግዲህ ሀሴት ምሩን እንዳፈነቻት እንዲሁም ደግሞ ሄኖ ጋር ተባብረው እንደያዟት ሁላችንም አይተናል። የእነሱ የሁለታቸውን ነገር መስማት የሌለባትን በጽናት ላይ የተለያዩ ነገሮች የሚያደርጉትን ችግሮችን ስለሰማች መስማት የሌለብሽን ነገር ሰምተሻል። ስለዚህ በቃ እንደዚህ ማድረግ አለብን። እኔ የምፈልጋቸውን ነገሮች አቅጅ ወይንም ደግሞ አሳቅጅ እስከምወጣ ድረስ እዚህ የመሆን ግዴታ አለብሽ በማለት እንግዲህ ያው አንትን ብላት ነበር አስራት ነበር ማለት ነው። እና ሀሴት ይህን ነገር ስታደርግ ግን ምሩ እንደሚያማት ወይንም ደግሞ መድኃኒት መውሰድ እንዳለባት እሱንም ዘንግታ ነበረ ምሩ ደግሞ እጅግ በጣም ታማሚ ነች። እንኳን እንደዚህ ለመታፈል ለመያዝ እንኳን እጅግ ማለት ያው ድራማውን የምትከታተሉ ከመጀመሪያውም ጀምራችሁ ስለ ሷ ታውቃላችሁ ብዬ አስባለሁ ማለት ነው እና ያው እንግዲህ ሀሴት ግን ይህን ነገር ያደረገችው በጣም ተገዳ ወይንም ደግሞ የራሷን ነገሮችን ለማስቀደም የራሷን ስህተቶችን ለመሸፈን በሚሆን ነገር ነው። በጣም ስትጸጸት እንግዲህ ዛሬ አይተናታል። እንግዲህ ዛሬ በፈታሽ አለው ብላት ነበረ። ልፍታሽ ወይንም ደግሞ ካለሽበት ውስጥ እንድትወጪ ላድርግሽ ግን ደግሞ እኔና ሄኖክ ያደረገነውን ወይም ደግሞ ያወራነውን ነገር ለማንም አትናገሪም በማለት እንግዲህ ለምሩ ነግራት ነበር። ይህን ደግሞ እኔ ማድረግ አልችልም በፍጹም። ጽናት፣ እኮ ለአንቺ ምን አድርጋለሽ ቢሆን ብታቂ እንደዚህ ባላደረግሽ በማለት እጅግ በጣም ነበር የምትወጃት። ስለዚህ እሷ ሌላ ነገር ታስብልሻለች፣ አንቺ ግን ሌላ መጥፎ ስራ ትሰሪያለሽ በማለት እንግዲህ የምትወደውን የምታፈቅረውን ኪራን አሳልፋ ለሀሴት ልሰጣት ብዙ ነገር የሆነች ባለበት ሰዓት፣ ለጽናት ግን እሷ የተለያዩ በባለፈው እንደውም የሚጥል መድኃኒትም ሰታታለሽ ማለት ነው። እና ያ ሁሉ ነገር ስታደርግባት ነበር ለጽናት ማለት ነው። ይህን ነገር ግን ያደረግኩት እኔ ተገድጄ ነው። የራሴን ስህተቶች ለመሸፈን ስል የሌለውን ስህተት እየሰራሁ ነው። እባክሽን ተረጅኝ ምሩ። አሁን መድኃኒት፣ የምትፈልጊውን መድኃኒት ገዝቼ ላውጥ ላንጣልሽ ከውጭ በማለት ያው ጠይቃታለች። እንግዲህ ምሩም ደግሞ የኔ መድኃኒት በሕክምና ማስረጃ እንጂ እንደዚህ መግዛት አችም በማለት በቃ ቤት ሂጂና ቁልፍ ያለበትን አሳይታት። ቤት ሄዳ ያው መድኃኒት ልታመጣ ለስትሄድ ደግሞ ቤት ከገባች በኋላ ቁጭ ብላ ወደ ራሷ ስትመለስ ራሷ ጋር ስታወራ ነበረ ሀሴት። ምሩ እንደዚህ ሆና እንኳን ታማ በዚህ ህይወት ውስጥ ሆና ስለ ጓደኛዋ ስለ ጽናት ታስባለች እኔ ግን ምን ሁኜ ነው እስከ መቼ ነው ግን ወደ ራሴ ማልመለሰው እያለች እንግዲህ ወደ ራሷ እንትን ስትል ነበረ እንዲሁም እዚያ ልክ መድሃኒቱን ልታወጣ ስትል እንግዲህ ናሆሚ ደርሶባት ግን ደግሞ እሱ አላያትም መልሶ ኬራ ደውሎለት ስለነበር ተለወጣ ሳያያት ነው ከቤት የወጣችው ግን ደግሞ እጅግ በጣም እንትን ብሎባት ስለነበር ዘጊቶባት ስለነበር ምሩ ደግሞ ራሷን ስታ ነበር በወቅቱ ማለት ነው። እነ ኪራነ ጽናት ያው እንግዲህ ገብተው አውተዋት ቀጥታ ወደ ሐኪም ቤት ወስደዋታል። እንዲሁም ሄኖክም እንግዲህ እሷ በድላኛለች እንደዚህ አድርጋኛለች፣ ስለዚህ ለዚያ ነው እንደዚህ የምበቀላት በማለት እንግዲህ ለምሩ ራሱ ሲነግራት ነበረ። ምሩ ደግሞ አንድ ሰው ቢበድልህ አንተ መበቀል የለብህም፣ እኔ በዚህ ውስጥ በዚህ ውስጥ በእናንተ ውስጥም አያገባኝም እባክህን ብላም ለምነው ነበረ። አንቺ መስማት የሌለብሽን ነገር እኮ ስለሰማች ነው እንጂ አንቺ ጥፋተኛ ሆነሽ አይደለም በማለት መልሶላታል። እንግዲህ በስተመጨረሻ ሀሴት ደብዳቤ ለኪራ አስቀምጣለች። ያደረገችው ነገር በዚህ መልኩ እኔን ስላገኘህኝ በጣም ይቅርታ ብላ የተለያዩ ነገሮችን እንትን ብላለች። እና ጓደኛህ ሄኖክ የኔ የድሮ ፍቅረኛ ነው። እንዲሁም ደግሞ ቪዲዮ ዞ የሚያስፈራራኝ እሱ ነው። ስለዚህ የራሴን ስህተቶች ለመሸፈን ሌላ ስህተት ሰርቻ አለሁኝ እና እባክህን በእኔና በአንተ የተፈጠረውን ነገር ይቅርታ አድርግልኝ፣ በማለት እንግዲህ ስለ ጽናት መልካምነት፣ ስለ ምሩም፣ ስለ ኪራም መልካምነትም በወረቀቷ አስፍራለች ማለት ነው። በስተ መጨረሻም ማለት ነው። እናም በሰራችው ስራ ስህተት ባደረገችው ነገር እጅግ በጣም ተጸጽታለች። እንዲሁም ምሩም ደግሞ ሰላም እንደምትሆን እና እንደሚሻላት ተስፋ አደርጋለሁ በማለትም ገልጻለች። እንግዲህ ሄኖክ በስተመጨረሻም ሀሴት ልክ ልት የስትል ከበር ላይ አግኝቷት ያው ምሩ መውደቋንና ራሷን ስታ መውደቋን ወደ ሆስፒታል መግባቷን እንግዲህ ተናግረዋለች። አንተ እነሱን የማየት አይኑ በጨዋ ያጥበ የምትሄድ ከሆነ መሄድ ትችላለህ፣ ጠይቃቸው፣ ከአጠገባቸው መቆም ትችላለህ በማለት ተነግረዋለች። እኔ ግን እነሱን የማይበት አይን ስለሌለኝ ከዚሁ አሁኑኑ መውጣት እፈልጋለሁ ብላ ስትነግረው የምንድን ነው እምትወጪው? ይሄን ማካወቁ እንዴት ይሆናል? እኔ የኬራን ጓደኝነትን ማጣት አልፈልግም። ስለዚህ ሁሉን ነገር ስህተቱንና ጥፋቱን የሰራሽው አንቺ መሆንሽን መናገር አለብሽ በማለት እንግዲህ ጠይቃታል ማለት ነው። አንተ ስለ ልጅቷ ጤንነት እንኳን ሳታስብ አሁን ስለ ራስ ነው የምታስበው። ከዚህ በኋላ በህይወቴ ብትመጣ የአባቴን ሽጉጥ እዤ ነው ግንባር ላይ የ ምፈጭልክ ስለዚህ እባክህን ከዚህ በኋላ ከህይወቴ ውጣልኝ በማለት በማስጠንቀቂያ ነግረዋለች። አንቺ ሁልጊዜ መፎከር ነው እንጂ አታደርጊው በማለት መልሶላታል። ህይወት መሮኛል፣ አደርገዋለሁኝ፣ ከዚህ በኋላ አልመለስም በማለት እሷ መልሳለች። እንግዲህ እሱም ሄኖክም እንደዚህ ከሆነ እኔ እዚህ ቤት መቀመጥ የለብኝም አሁኑንም መውጣት አለብኝ በማለት እንግዲህ ሄኖክም ከቤት ወጥቷል። ምሩ እንዴት ትሆናለች? እና ደህና ትሆናለች ብዬ ተስፋ አደርጋለሁ። በቀጣይ ክፍል አምሳ ስምንት ሁላችንም በጉጉት የምንጠብቅ ይሆናል። ስለዚህ ከነኪራ ህይወት ከነ ጽናት ሁላቸውም ውጠት ብለዋል ማለት ነው።